ዲጂታል ኢኮሲስተሙ ያመጣልን በተለይ ዲጂታል ኢኮኖሚው ላይ የመጡ ለውጦች በደንብ በሚዲያም እየተገለጹ ያሉ እንደመሆናቸው በተለይ ዲጂታል ትራንዛክሽንን ስናይ በአይነቱ ለመጀመሪያ ጊዜ የዲጂታል ክፍያዎች የካሽ የሆነውን ይሄ ሌጋሲ የምንለውን ስርዓት የቀደመበት ዘመን ነው። ይሄ ራሱን ችሎ የፋይናንሻል ፍራውድን በተለይ ከማጭበርበር ጋር ተያይዞ ሶሻል ኢንጂነሪንግ ይሰራል። ከነኚህ ጋር ተያይዞ ትልቅ የቤት ስራ አለን። ይሄ እንግዲህ ለብልጽግናችን እንቅፋት የሚሆኑ በተለይ እኩይ ተግባርን የያዙ እኩይ ዓላማ ያላቸው ሀገራትም ግለሰቦችም አይጠፉም። እነሱን ስርዓት ከማስያዝ አንጻር ትክክለኛና ና እውነተኛ የሆነ መረጃ በማጋለጥ ቅድም አንስቸዋለሁ የፖስት ትሩዝ ወይም የድህረ እውነት ዘመን እንደመሆኑ የብልጽግና ጉዟችንን የሚያደናቀፉ ነገሮች ብዙ ናቸው። ከዚህ አንጻር እውነተኛና ትክክለኛ ሪል ታይም መረጃዎችን ለህብረተሰቡ ተደራሽ በማድረግ የራሳችንን ሚና መወጣት ይጠበቅብናል። ይሄ አንዱ እና አይነተኛ ሚና እንጫወትበታለን የምንለው ነው። ሁለተኛው የብልጽግና ትሩፋት ይሆን በተለይ ከግብርናው ማኑፋክቸሪንግ፣ ቱሪዝም የምናየው እንዳለ ሆኖ በአይሲቲ ሴክተርም የቢዝነስ ፕሮሰስ አውትሶርሲንግ የምንለው ለዲጂታል ኢኮሲስተሙ ትልቅ አስተዋጽኦ እየፈጠረ ያለ ስታርታፖችን ማንሳት ይቻላል። ለውጭ ሀገራት እዚህ ሆነው ስራ የሚሰሩ የውጭ ምንዛሬ እያስገኙ ያሉ ወጣቶችም አሉ። እነሱን በአግባቡ የመጠቀም በአግባቡ ጥቅም ላይ እንዲያውሉ እውቀታቸውን በተግባር እንዲያውሉ በማገዝ ረገድም ትልቅ ሚና ይኖረናል። ይሄ እንግዲህ የተሰናሰለ የማክሮ ኢኮኖሚ ለውጡንም የሚያግዝ ጉዳይ ነው ብዬ አስባለሁ። ነገር ግን ነኚህን ሁሉ ስናሳካ የሚኖሩ የሳይበር ደህንነት ተጋላጭነቶችን ደግሞ ከወትሮ በተለይ ኢኮሲስተሙ ያመጣልንን እድል እንደምንጠቀመው ሁሉ ለዛም ደግሞ ዝግጁ መሆን ይጠይቃል። በዚህ በትምህርት ዝግጅት እንደምታውቁት አቅም ግንባታ ላይ የ5 ሚሊዮን ኮደርስ ኢኒሽቲቭ ጀምረናል። በክቡር ጠቅላይ ሚኒስትራችን ኢኒሽቲቭ እሱን ዳሬ ማድረስ ስራ የቤት ስራ አለብን። ሁለተኛው በድህረ ምረቃ ዘርፍ ከትምህርት ተቋማት ከከፍተኛ ትምህርት ተቋማት ጋር የጀመርነው የሳይበር ደህንነት የሁለተኛና የሶስተኛ ዲግሪዎችን አግሬሲቭሊ እየሰሩ ንቃተ ህሊናን ተደራሽ እያደረጉ ዝግጁ የሆነ ብቁ የሆነ የሰው ኃይል በማፍራት ሂደትም የራሳችንን የቤት ስራ ለመወጣት ዝግጅት እናደርጋለን። እንግዲህ ሁላችንም እንደምንለው ተጋግዘን ተደምረን ስንሰራ ነው ውጤት የሚመጣው የኢንፎርሜሽን መረብ ደህንነት አስተዳደር ደግሞ መደመር የተወለደበት ተቋም እንደመሆኑ ለዚህ ጥሩ ሪፎርሞችን በተለይ አደረጃጀት የተቋማዊ ሪፎርሞችን በመስራት ወደ ውጤት እየገሰገሰ ነው ለዚህ ለብልጽግና ጉዟችን የሚጠበቅብንን ለመወጣት ዝግጁ ነን በዚሁም በተቋሚ ስም ቃል እገባለሁ ማለት ነው